በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፈ ጥበብ ምዕራፍ አንድ የምድር ገዢዎች ሆይ ጽድቅን ውደዷት፣ የእግዚአብሔርንም ኃይል በበጎ እውቀት አስቦት፣ በቅር ልቡናን ፈልጎት፣ በማይፈታተኑ ሰዎች ዘንድ እርሱ ይገኛልና፣ በማይክዱስ ሰዎችም ዘንድ ይገለጣልና። ጠማማ ሐሳብ ከእግዚአብሔር ያርቃል፣ የተፈተነችም ኃይል አላዋቂዎችን ትዘልፋቸዋለች። በተተነኮለች ሰውነት ጥበብ አትገባምና፣ ለኃጢአት በተገዛ ሰውነትም አታድርምና። ተግሣጽን የሚገልጽ መንፈስ ቅዱስ ክፉውን ትምህርት ያርቃልና ከሰነፎችም ልቡና ድል ነስቶ ይሄዳልና በሚመጣም ጊዜ ክፉውን ይዘልፈዋል ጥበብን የሚገልጽ መንፈስ ሰው ወዳጅ ነውና በከንፈሩ የሚሳደበውንም አያነጻውም እግዚአብሔር በኩላሊቶቹ ምስክር ነውና ነዋሪ ጉበኛም ልቡናውን ይመረምረዋል አንደበቱንም ይሰማዋል የእግዚአብሔር መንፈስ አለሙን መልቷልና አለምንም ሁሉ የያዘው እርሱ ነገራቸውን ፈጽሞ ያውቃልና ስለዚህ ከሚነገር ከአመፃ ነገራቸው ምንም ከእርሱ አይሰወርም ሥራውን በመግለጽ ፍርዱ አይተላለፈውምና ክፉዎችም በልቡናቸው ምክር ይመረምራቸዋልና የነገራቸውም ድምፅ ለበደላቸው ዘለፋ ሊሆንባቸው ወደ እግዚአብሔር ይደርሳልና ስለ ቅናት ስራውን ሁሉ የሚሰማ አይደለምና የነጎድጓርም ድምፅ ከእርሱ አይሰወርም። ከማይረባ ነጎድጓር ተጠበቁ፣ ከሐሜትም አንደበታቸውን ከልክሉ። በስውር የሚሆን ነገር በከንቱ አይወጣምና የሚወጋና የሚዋሻፍ ሰውን ይገድላልና። በሕይወታችሁ ስህተት ለሞት አትቅኑ፣ በእጃችሁም ሥራ ጥፋትን አታምጡ። እግዚአብሔር ሞትን አልፈጠረምና የሕያዋንም ጥፋት ደስ አያሰኘውምና ነዋሪ የሆን ዘንድ ፍጥረቱን ፈጥሯልና የዓለም መፈጠርም ለድህነት ነውና በእነርሱም ዘንድ የጥፋት መርዝ አልነበረምና ለሲኦልም በምድር ላይ ግዛት አልነበረውምና ጽድቃት ሞትምና ክፉዎች ግን በእጃቸውና በቃላቸው ጠሩት ባልንጀራም አስመሰሉት በእርሱም ጠፉ የእርሱ ወገን መሆን ይገባቸዋልና ከእርሱ ጋር ቃል ኪዳን አደረጉ መጽሐፈ ጥበብ ምዕራፍ ሁለት የቅና ነገርን ሳያስቡ ራሳቸው እንዲህ አሉ። ሕይወታችን ጥቂት ነው፣ የሚያሳዝንም ነው። ለሰውም ሞት መድኃኒት የለውም፣ ከመቃብርም የተመለሰ የታወቀ የለምና እኛ በከንቱ ተፈጥረናልና ከዚህም በኋላ እንዳልተፈጠር እንሆናለን። በአፍንጫችን ያለ ትንፋሻችን እንደ ጢስ ነውና በልባችንም እንቅስቃሴ የብልጭ የብልጭ ልጅ ታቃላለና ከሞተ በኋላ ሥጋችን ትቢያ ይሆናል፣ መንፈሳችንም እንደ ጉም ተን ይበተናልና ስማችንም በጊዜ ይዘነጋል። ስራችንንም የሚያስበው ማንም የለም። ሕይወታችንም እንደ ደመና ፍለጋ ያልፋል። እንደጉምም ይበተናል። በፀሐይ ጨረር እንደተበተነ በሙቀቱም እንደቀለጠ ውርጭ ይሆናል። ህይወታችንም እንደ ጥላ ያልፋልና ይህ የተወሰነ ነገር ስለሆነ ለሞታችን መከለከል የለውም። ማንም አይመልሰውምና ኑ ባለው መልካም ነገር ደስታን እናድርግ። በጎልማሳነታችንም ወራት ሳለን በመትጋት በሰውነታችን ደስ የሚያሰኘውን እናድርግ። ዋጋው ብዙ የሆነ ወይን እንጠጣ፣ የሚሸት ሽቱን እንቀባ። የመጸው አበባ አይለፈን። ቡቃያችን ሳይተወልቅ ጽጌሬዳ ጽጌሬዳን እንቀዳጅ። ከተቤታችን አበባ የማይሳተፍ ማንም አይኑር። ከእኛ መካከል ደስታችን የማይገባው ሰው አይኑር። እርሱ ዕድላችን እርስታችንም ነውና። በየቦታው ለደስታችን ምልክትን ተው። ጻድቁን ድሃ እንቀማ፣ ለባልቴቱም አንራራ። እድሜው ብዙ ከሆነ ከሽማግሌም ሽበት የተነሳ አንፈር። ኃይላችን የጽድቅ ሕግ ይሁነን፣ ደካ መሊና የተናቀ ይባላልና። ኑ ጻድቁን እንግደለው፣ በእኛ ጭንቅና ጽኑ ሆኖብናልና፣ ስራችንን ይቃወማልና፣ ህግ በማጣታችንም ያሽሟጥጠናልና የትምህርታችንንም በደል ይሰብካልና፣ እግዚአብሔርን ማወቅ በእኔ አለ ይላል። ራሱንም የእግዚአብሔር ልጅ አደርጋል። ህሊናችንንም የሚዘልፍ ሆኖብናል። በመልኩም በእኛ ጭንቅ ሆኖብናል። አኖኖርም ከሌላ ጋር አይመሳሰልም። መንገዱም ልዩ ነው። በእርሱ ዘንድም የተናቅን እንሆናለን። ከርኩሰትም እንደሚርቅ ከመንገዳችን ይርቃል። የጻድቃንን መጨረሻ ያመሰግናል። እግዚአብሔር አባቱ እንደሆነ ይመካል። ነገሩም ቋሚ እንደሆነ እኔ ከመልኩም የተነሳ የሚሆነውን እንመርምር የእግዚአብሔር እሱ እውነተኛ ልጅ ከሆነ ያድ ነው፣ ከሚቃወሙትም እጅ ይታደገው። ቀንነቱን የምናውቅ ዘንድ በስድብና በመከራ እንመርምረው። ትግስቱንም በክፉን ንፈትነው። እንደ ቃሉ ረዳት የሆነው ዘንድ እንደሆነ የከፋና የተዋረደ ሞተን እንፍረድበት። ይህን ነገር አሰቡ፣ በዚህም ሳቱ። ክፋታቸው የልብ ዕውሮች አድርጋቸዋለች እና የእግዚአብሔር ሚስጥር አላወቁም። የጽድቁንም ዋጋ ተስፋ አላደረጉም። ነውር የሌለባቸውን የንጽዋት ነፍሳትንም ብዙ ክብር አላወቁም። እግዚአብሔር ሰውን ያለ ሞት ፈጥሮታልና፣ በራሱም አምሳል ፈጥሮታልና። ነገር ግን በዲያብሎስ ቅናት ሞት መጣ፣ ወደዚህም ዓለም ገባ። ከእርሱም ድርሻ የሆኑት ሞትን ሞከሩት። መጽሐፈ ጥበብ ምዕራፍ ሁለት ምዕራፍ ሦስት ይቀታ የጻድቃን ነፍስ ግን በእግዚአብሔር እጅ ናት፣ መከራም አያገኛቸውም። በሰነፎች አይኖች ግን የሞቱ መሰሉ። በሞትም ከዚህ ዓለም መውጣታቸው ክፋት እንዳለባቸው ተቆጠረ፣ ሞታቸውም ጥፋት መሰለ። እነርሱ ግን በሰላም አሉ። በሰው ፊትንም ቢፈረድባቸው ተስፋቸው በእግዚአብሔር ዘንድ ሞት የሌለባት ፍጽምት ሕይወት ናት። ጥቂት መከራ ተቀብለው ብዙ ክብር ያገኛሉ። እግዚአብሔር ፈትኗቸው ለእርሱ የተገቡ ሆነው አግኝቷቸዋልና፣ ወርቅ በከውር እንዲፈተን ፈተናቸው እንደሚቃጠል መስዋየትም ተቀበላቸው። በሚጎበኙበትም ወራት እንደ ፀሐይ ያበራሉ። በብር ላይ የወደቀ የእሳት ፍንጣሪ እንዲሰፋ በክብር እየሰፉ ይሄዳሉ። አሕዛብን ይገዛሉ፣ በሕዝብም ላይ ይሰለጥናሉ። እግዚአብሔርም ለዘላለም ይነግስላቸዋል። በእርሱ የሚያምኑ ሰዎች እውነትን ያውቃሉ። ጸጋና ምራት ምህረት ለመረጣቸው ነውና የተገለጠ ጉብኝቱም ለጻድቃኑ ነውና ምእመናን በእርሱ ፍቅር ጸንተው ይኖራሉ። ክፉዎች ሰዎች ግን እንዳሰቡ ክፉ ፍርድን ያገኛሉ። እውነትን የሚያቀለሉ ሰዎች ከእግዚአብሔር ራቁ። ጥበብንና ተግሣጽን የሚንቁ ሰዎች ጎስቋሎች ናቸው። አለኝታቸው ከንቱ ነው። ድካማቸውም መከራቸውም ጥቅም የሌለው ነው። ስራቸውም ከንቱ ነው። ሚስቶቻቸውም ሰነፎች ናቸው። ልጆቻቸውን ጠማሞች ናቸው። ትውልዳቸውም የተረገመ ነው። ነውር የሌለባት የኃጢአት ምንጣፊ የማታወቅ መካን ሴት ብጽዕት ናት፣ ከኃጢአትም የነጻች ናት። ይህች እንዲህ ያለችው ሴት ነፍሳት በሚጎበኙበት ጊዜ ፍሬ ታገኛለች። የተመረጠች ሃይማኖት ዋጋ ትሰጠዋለች እና በሚወደድ በእግዚአብሔርም ቤት እድሉ ይሰጠዋልና፣ በእጁ በደልን ያልሰራ በእግዚአብሔርም ላይ ክፉ ነገርን ያላሰበ ጃንደረባን ብፁ ነው። የደግ ሰው የድካሙ ፍሬ ክብርና ጌጥ ነው። ለእውቀቱም ስር ውድቀት የለበትም። ያመንዝራዎች ልጆች ግን ከቁጥር የጎደሉ ይሆናሉ። ከሕግ ተላላፊ መኝታ የተወለደ ልጅም ይጠፋል። ኑሯቸውን በምድር ላይ ቢበዛ ምንም አይቆጠርም። ሽምግልናቸውን በፍጻሜያቸው የጎሰቆለ ይሆናል። ፈጥነውን ቢሞቱ በፍርድ ቀን ተስፋና መጽናናት አይኖራቸውም። ለአመፀኛ ትውልድ ፍጻሜዋ ክፉ ነውና። መጽሐፈ ጥበብ ምዕራፍ አራት ከበጎነት ጋር አለመውለድ ፍጹም ስራ ነው። በእግዚአብሔር ዘንድ በሰውም ዘንድ የታወቀች ስለሆነች ስም አጠራሯ ሕይወት ነውና በዚህ ዓለም ሳለችም ያከብሯታል ካለፈችም በኋላ ፈጽመው ይወዷታል። በዚህም ዓለም የገድል ድልን አግኝታ የማያልፍ አክሊልንም ተቀዳጅታ ትኖራለች። የክፉዎች ሰዎች ልጆች ብዛት አይረባም። የከንቱ ተክልም ስሯ አይታወቅም፣ ጽኗ ኗኗርም አታደርግም። ለጊዜውም በቅርንጫፎቿ ላይ ቅጠል ቢወጣ ሳያድግ ነፋስ ያነዋውጠዋል፣ በነፋሱም ኃይል ይነቀላል። ቅርንጫፎቿም ሳያድጉ ይሰበራሉ። ፍሬያቸውም ለመብል የማይሆን ከንቱ ጨርቋ ነው፣ ጊዜው አይደለምና ለመብላትም አይገባምና ከክፉዎች ሰዎች መኝታ የሚወለዱ ልጆችን በተመረመሩ ጊዜ ለእናትና አባታቸው ክፋት ምስክሮች ናቸው። ጻድቅ ሰው ግን ለመሞት በደረሰ ጊዜ በዕረፍት ይኖራል። የሽምግልና ክብር በዕድሜ ብዛት አይደለም፣ በዓመታትም ቁጥር የሚቆጠር አይደለም። ሽበትስ የሰው እውቀቱ ነው። የሽምግልና አክሊሏ ያለ ነውር መኖር ነው። እግዚአብሔርን ደስ የሚያሰኝ ሰው በእርሱ ዘንድ የሚወደድ ይሆናል። በኃጢአተኞች መካከል ሲኖር ይለያል፣ ክፋትም እውቀቱን ሳትለውጥበት፣ ይህም ባይሆን ሐሰት ሰውነቱን ሳታስትበት ተነጥቆ ይሄዳል። የክፋት ቅናት በጎ ስራዎችን ያጠፋልና የፈቃድ ነዝህላልነትም የዋህ ልቡናን ይለውጣልና በጥቂት ዘመንም ቢሆን ረጅም ዓመታትን ጨርሷል። ነፍሱ እግዚአብሔርን ደስ አሰኝተዋለችና ስለዚህም ከክፎች መካከል ተለይቶ በችኮላ ሄደ። ልዩ የሆኑ ሰዎች ግን ይህን አይተው ልብ አላደረጉትም፣ የዚህንም ትርጓሜ በልባቸው አላሳደሩትም። የእግዚአብሔር ጸጋው ለጻድቃኑ ነውና የይቅርተው ጉብኝትም ለመረጣቸው ሰዎች ነውና ጻድቅ ሰው ከሞተ በኋላ በሕይወት ባሉ ክፉዎች ላይ ይፈርዳል። ጉልማሳ ሰውን ፈጥኖ በሚሞትበት ጊዜ የአመፃ ሽምግልና ዕድሜያቸው በበዛ በክፉዎች ሰዎች ላይ ይፈርዳል። ጠቢብ የሆነ የጻድቁን ሞት አይተው እግዚአብሔር ስለ እርሱ ምን እንደመከረ ወደ እርሱም ለምን እንደሰበሰበው አያስተውሉምና አይተው ነው ይሻኘው እርሱንም አይተው በእርሱ ይጠቃ የጻድቁን ሞት አይተው ወይም እርሱንም አይተው በእርሱ ይጠቃቀሳሉ። እግዚአብሔር ግን በእነርሱ ይስቃል። ከዚህም በኋላ ለጉስቋላ ሞት ይሆናሉ፣ ለዘላለም ሞት ለሚሰደቡበት ስድብ ይሆናሉ። ይቆርጣቸዋልና የሰነጠቃቸዋልም እና ቃልም ሳይኖራቸው በፊታቸው የወደቁ ሆነው ይገኛሉ። ከመሰረታቸውም ያነዋውጣቸዋል። ለዘላለሙ እንደተፈታች ምድር ይሆናሉ፣ የተጨነቁም ይሆናሉ። መታሰቢያቸውም ይጠፋል። በፍርሃትም ሆነው በኃጢአታቸው ለመወቀስ ይቀርባሉ። ኃጢአታቸውን በፊታቸው ተገልጦ ይዘልፋቸዋል። መጽሐፈ ጥበብ ምዕራፍ አምስት ያን ጊዜ ጻድቁ መከራ በጸኑበትና ድካሙን በካዱ ነገሩንም በናቁ ሰዎች ፊት በብዙ መገለጥ ይቆማል። በግርማና በክፉ ማስፈራራትም ሆኖ ባዩች ጊዜ ይታወቃሉ። ድንቅ ስለሚሆን ደህንነቱም ይደነቃሉ። እየተጸጸቱና በተጨነቀ መንፈስ እየጮኹ እርስ በርሳቸው ይናገራሉ፣ እንዲህም ይላሉ፦ ቀድሞ በእኛ በሰነፎች ዘንድ መሳቂያና ማሽሟጠጫ የሆነው ስራውን ስንፍና ሞቱንም የተናቀ ያደረግንበት ይህ ነውን? እንዴት የእግዚአብሔር ልጅ ሆነ? ርስቱስ እንዴት ለቅዱሳን ሆነች? ስለዚህ ከቀና መንገድ ወጥተን ስተናል። የጽርቅ ብርሃንም አልተገለጠልንም፣ ፀሐይም አልወጣልንም። ለንም በደልንና ጥፋትን በመንገዳችን ሞላን፣ በምድረ በዳም ሄድን። የእግዚአብሔርን መንገድ አላወቅንም። ተቤት የምንጠቀመን ከተቤት ጋር ያለ ባለጠግነትስ ምናመጣለን አመጣለን። ይህ ሁሉ እንደ ጥላ ኃላፊ ነው፣ ፈጥኖም እንደሚሄድ ወሬ ነው። በባህር ላይ እንደሚሄድ ውሃውም በማይበሉ እንደሚነጥቀው ያለፈበት ፍለገው እንደማይገኝ በማይበሉ መካከል አካሉ የሄደበት መንገድ እንደማይታወቅ መርከብ በአየር ላይ የሚበር ወፍ የሄደበት ፍለገው እንደማይገኝ በበረረ ጊዜ ቀላሉን አየር እየከፈለ ፈጥኖ ይሄዳልና፣ ክንፉንም ያርገበገበ ፈጥኖ ይበራልና ከሄደም በኋላ በነፋሱ ውስጥ ያለፈበት ምልክቱ እንደማይገኝ ይህም ባይሆኑ የተወረወረ ፍላጻ ሰንጥቆት ያለፈው አየር ተመልሶ እንደሚገጥም በአየር ውስጥ የሄደበትም እንደማይታወቅ፣ እኛም እንዲሁ ነን። በተወለድን ጊዜ ጠፋን፣ በክፋታችን ጠፋን እንጂ በጎ ምልክትን እናሳይ ዘንድ አልተገባንም። የክፉዎች ሰዎች ተስፋቸው ነፋስ እንደሚበትነው ነትቢያ በነፋስ ቀልጦ እንደሚጠፋ ረቂ ቁርጭ በነፋስም ተበትኖ እንደሚጠፋ አዲስ አንድ ቀንም አድሮ እንደሚሄድ መጻተኛ ስም አጠራር ነው። ጻድቃን ግን ለዘላለም ይኖራሉ። ዋጋቸውን በእግዚአብሔር ዘንድ የጸና ነው። ጠበቃቸውን በሩል ዘንድ ነው። ስለዚህም የክብር መንግስትንና ጌጥ ያለው አክሊልን ከእግዚአብሔር እጅ ይቀበላሉ። በቀኙ ይሰውራቸዋልና፣ በከንዱም ይረዳቸዋልና ፍጹም የሆነ የቅናቱን ጦር መሳሪያ ይይዛል። ጠላቶችንም ለመበቀል ፍጥረቱን የጦር መሳሪያ ያደርጋታል። የጽድቅ ጥሩርንም ይለብሳል። ማድላት የሌለበት የፍርድ ራስ ቁርንም ይቀዳጃል። የማይሸነፍ የእውነት ጋሻንም ይይዛል። መዓቱንም እንደሚቆርጥ ሰይፊ ስላል ዓለምም ከእርሱ ጋር ሆኖ አላዋቂዎችን ይዋጋል። ፈጥኖ ያገኛቸው ዘንድ በአሳቾች ሰዎች ላይ የመብረቆቹ ድል ነጎድ በቀጥታ ይሄድባቸዋል። መልካም ሆኖ ከተገተረ ቀስት እንደሚወረወር ፍላጻ ከደመኖች ውስጥ ወደ ዓለማቸው ይወራወራሉ። ከማቱ ድል ነጎድ ደንጊያን ፈጥኖ በረዶን ያወርዳል። የባሕሩን ውሃ በእነርሱ ላይ ይበሳጭባቸዋል። ፈሳሾችም ይነዋወጣሉ። ፈጥረውም ይከቧቸዋል። ኃይል ያለው ነፋስም ይቃወማቸዋል። እንደ ነፋስም ያደርቃቸዋል። ኃጢአት ምድሩን ሁሉ ታጠፋለችና ክፉም መስራት የኃያላንን ዙፋን ይገለባብጣልና ይበተናቸዋል። መጽሐፈ ጥበብ ምዕራፍ ስድስት ይቀጥላል። ረድኤተ እግዚአብሔር አይለየን።